በሀገር በቀሉ የኢኮኖሚ ሪፎርም በተቀመጠው የዘርፈ ብዙ ኢኮኖሚ መሰረቶች እሳቤ አንዱ የኢኮኖሚ ምሰሶ ተደርጎ የተቀመጠው የአምራች ኢንዱስትሪ ዘርፉ ነው። የአምራች ኢንዱስትሪ ዘርፉ ፈጠራና ፍጥነትን አክሎ ከፍተኛ እድገትን እንዲያስመዘግብ በመንግስት ልዩ ትኩረት ተሰጥቶት እየተሰራ ሲሆን የአዲስ አበባ ከተማ አስተዳደርም ዘርፉን በትኩረት ለመደገፍ የሚያስችል እቅድን ነድፎ እየሰራ ይገኛል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበበ እና የከተማ አስተዳደሩ ከፍተኛ አመራሮች በከተማዋ የሚገ ኙ አምራች ኢንዱስትሪዎችን በጎበኙበት ወቅት ከንቲባ አዳነች እንደተናገሩት ኢንዱስትሪ ሌሎችንም ዘርፎች አስተሳስሮ መምራት የሚችል እንደመሆኑ ተገቢውን ትኩረት ሰጥቶ ለመደገፍ የሚያስችል እቅድ ወጥቶ እየተሰራ ይገኛል። ሰሞኑን የፓርቲያችን እና የመንግስታችን ከፍተኛ የስራ አመራሮች ስልጠናዎች እያካሄድን ያለነው በስልጠናዎቻችን ትኩረት ከተሰጠው ዘርፍ ውስጥ አንዱ ኢንዱስትሪ ነው። ኢንዱስትሪ ከፍተኛ የእድገት ዘርፍ ተደርጎ ከኢንዱስትሪ ውስጥ ደግሞ አምራች ኢንዱስትሪዎች በልዩ ሁኔታ ድጋፍ ሊደረግላቸው እንደሚገባ ተስማምተን እየሰራን ያለ ነው። ኢንዱስትሪላዊነት ደግሞ የማይቀር መዳረሻችን ነው እና ሌሎቹንም ዘርፎች አስተሳስሮ የሚይዝ ዘርፍ ነው። ከዚህ አንጻር ተገቢውን ትኩረት ለመስጠት አቅደን እየሰራን ያለነው በከተማው አስተዳደር ለወጣቶች ስራ ለመፍጠር የተጀመሩ የአምራች ኢንዱስትሪ መስኮች ከፍተኛ ለውጥ ማምጣታቸውን የተናገሩት ከንቲባ አዳነች፣ ተኪ ምርቶች በስፋት እየተመረቱ ቢሆንም ለውጭ ገበያ የሚቀርቡ ምርቶችን ማምረት ላይ የበለጠ ሊተኮር ይገባል ብለዋል። በከተማው አስተዳደር ለወጣቶች ስራ ለመፍጠር በተለያዩ ደረጃዎች አደራጅተናቸው ያስገባናቸው ስራ የጀመሩ ስራ ጀምረውም ውጤታማ የሆኑ በርካቶች አሉ። አምስት ዓመት የሞላቸውን እነኚህን የአምራች ኢንዱስትሪዎች አጠቃላይ ስምሪት ማየት ስለሚገባን ለመደገፍን በቀጣይ የሚያስፈልገውን ግብአት ለማቅረብና ለማበረታታት ጭምር ያለመ ነው ማለት ነው። በእውነት ዛሬ ያየ ነው በጣም ያስደስታል። በአምስት ዓመት ውስጥ ያመጡት ለውጥ በጣም የሚገርም ነው የሚገርም ነው። እስከ መላክ ድረስ ተኪ ምርት በጣም በሰፊው እንዳያችሁት ብዙ ተኪ ምርቶችን እያመረቱ ነው ያሉት። ቀጥሎ ያለው ደግሞ መላክ ነው። የውጭ ምንዛሪያችንን ችግር የሚፈታው የኢትዮጵያን እድገት የሚያፋጥ ነው። በራሳችን ብቻ ምርቶች ራሳችን አምርተን ኢምፖርት የምናደርገውን ሰብስቲት በማድረግ ወይም ደግሞ በበተካት ብቻ ሳይሆን መላክ አለብን። አምራችነት እየተበረታታ የምርት እጥረት መቀረፍ መቻል አለበት። በከተማው የሚገኙ ኢንዱስትሪዎች ፈጠራና ፍጥነትን በማከል ምርታማ እየሆኑ መሆናቸውን በጉብኝታቸው መመልከታቸውን የገለጹት ከንቲባዋ ያለባቸውን ችግሮች ለመፍታትም ጉብኝቱ አጋዥ መሆኑን ተናግረዋል። አሁን ዛሬ ያየናቸው ምርቶች አብዛኛውን ኮሪደር ልማት ላይ እነሱን ነው የጠቀምነው ከውጭ አላስገባንም። ተክተዋል ማለት ነው። ከዚህ በፊት ከውጭ የሚገባው ግራናይት በአገር ውስጥ ግራናይት ነው። እዚህ አሁን የገባንበት ክፍል ውስጥ የምናየው ይሄ ፎርስ ግራናይት ብለው የሚጠሩት ከግራናይት እና ከተለያዩ ከማርብሎች ከተረፈ ምርቶች የሚሰራ ነው። በጣም ጠንካራ ነው። ከቤት ውጪም ለመኪና ማቆሚያ ጭምር ለፓርኪንግ ጭምር ተጠቅመንበታል። መንገድ ላይ ደግሞ ለእግረኛ መንገድ ተጠቅመንበታል። ከተጀመረ ገና አመትም አልሞላውም። እንደዚህ አይነት ምርት ኢትዮጵያ ውስጥ አልነበረም። የመጀመሪያ ነው ስና ምርት ማለት ነው። አዳዲስ ፈጠራዎች መጥተዋል። ፍጥነቶች ደግሞ እንዳየነው ካቋቋሙ ገና አራት ወር ነው። በሶስተኛ ወር እንደዚህ አይነት ምርት እያመረቱ ነው ያሉት አልባሳት ላይ ያየናቸው ጋርመንት ላይ ያየናቸው የሚገርሙ ምርቶች ለሀገር ውስጥ ብቻ ሳይሆን ለውጭ ጭምር የሚላኩ ናቸው። እነኚህም ማበረታታት ያለባቸውን ችግር ቀረብ ብለን አውቀን ችግሮቻቸውን መፍታት፣ የበለጠ እንዲሰሩ፣ ብዙ የሰው ኃይል ወደ ስራ ማስገባት እንዲችሉ፣ አዳዲስ ማሽነሪዎችን ማምጣት እንዲችሉ፣ ፈጠራዎች እንዲበረታቱ፣ ቴክኖሎጂዎችን መጠቀም እንዲችሉ ለማድረግና የሀገራችንን ሁለንተናዊ ብልጽግና ለማረጋገጥ የሚያስችለን አቅም በዜጎቻችን በተለይም ደግሞ ይሄንን አምራቹን ኃይል ወጣቱን ኃይል ማበረታታትና እነሱ የሚሰሩበት እድል እንዲሰፋላቸው የማድረግ ስራ አቅደናል። መሬት ላይ ደግሞ የሰራናቸው ስራዎች አሉ። እነኚህ እቅዶቻችን በብዛት የተተገበሩ ናቸው። የከተማ አስተዳደሩ በስራ ፈጠራ ያደራጃቸውን ብቻ ሳይሆን በራሳቸው መዋለ ነዋይ ወደ ዘርፉ ለገቡ ባለሀብቶችም ተገቢውን ድጋፍ እንደሚያደርግም ከንቲባ አዳነች አቤቤም አስታውቀዋል። ውጤታማነትን ሁል ጊዜ እጥፍ እያደረግን እየፈጠንን እስከ ዝላይ ድረስ ዝላይ ማለትም ማለት ነው፣ ከነበርንበት በብዙ መስፈንጠር ማለት ነው። በብዙ መስፈንጠር የምንችልበትን አቅም መፍጠር እንችላለን የሚል ደግሞ አሁን አዲስ ያቅር ነው ውቅር ነው። ይህን ለማሳካት ነባሮቹ ማበረታታት፣ ማሳያ ማድረግ፣ እንዲሰፉ ማድረግ፣ እንዲጠነክሩ ማድረግ፣ አዳዲሶች ደግሞ ወደዚህ ዘርፍ እንዲገቡ ማስቻል ነውና ከዛ አንጻር ያየነው ስራ በጣም የሚያበረታታ ነው። እኛ ያደራጀናቸው ብቻ ሳይሆን በራሳቸውም ደግሞ ፔል ሲፈጥረው እንደዚህ በከተማችን ላይ ተበረታተው በራስ አቅም የጀመሩም አሉ። ተከራይቶ ነው የሚሰሩት። የስራ ቦታ ያስፈልጋቸዋል። የመስሪያ ቦታዎችን ድጋፍ ለማድረግ ምን ያህል ውጤታማ ምርት እያመረቱ ነው የሚለውን አይተናል። ድጋፍ እናደረግላቸዋለን። የሚሰሩ እጆች ሁልጊዜ ይበረታታሉ። እንዲበዙ እንፈልጋለን። ማብዛት አለብን። ስለዚህ በጥራት በፍጥነት መስራት እንዲበዛ የማድረግ ቀጣይ ርብርብ የምናደርግበት ማዕከላችን ነው። በዚህ በኩል ኃላፊነታችንን ለመወጣት በእኛ በኩል ዝግጁ ነን። እየሰሩ ያሉትም ደግሞ ከዚህ በላይ ለመስራት እልህ መግባት አለባቸው። በሰሩት እስካሁን ድረስ ባስገኙት ውጤት መርካት ሳይሆን የተለያዩ እንቅፋቶችና እና እዚያም እዚህም የሚያጋጥሟቸውን እጥረቶች መናገር ሳይሆን ማለፍ የሚችሉበትን ጉልበት አቅም መፍትሄ ማምጣት መፍጠር፣ እንደዚህ አይነት ዝንባሌዎች እና አሰራሮችን መከተል ይገባቸዋልእና በርቱ ልላቸው ወዳለሁ። በጉብኝቱ ከአነስተኛ እስከ ከፍተኛ ደረጃ ያሉ አምራች ኢንዱስትሪዎች በአመራሮቹ ታይተዋል።